ሰላም አሌይኩም እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አለው። ዛሬም ባዲስ ቪዲዮ መጥቻለሁኝ። ያው ወደ ገደለው ስገባ እርሱ ላይ እንዳያችሁት ምን አይነት ሰራተኛ ነው መዳም ልታከብር የምትችለው የሚለውን እሱ ነው ይዤላችሁ የመጣሁት። ጥንቃቄ ለጥንቃቄ ያህል ማለት ነው ማለት እያየሁ ያለውትን የማየውን ነገር ከዛ ተነስቼ ነው እየተረዳሁትን ለእናንተ እንትን ምለው ማለት ነው እና ብዙዎቻችሁ የመዳሞችን ጸባይ ታውቃላችሁ። እንግዲህ ብዙዎቻችሁ ማለት ነው እና መዳም ምን አይነት ሰራተኛ ነው ልታከበር የምትችለው የሚለውን ስናይ መዳም ብቻ አይደለም፣ በነገራችን ላይ ሁሉም ቤተሰቦቿም የሚመጡት የሚሄዱት ሁሉ ማለት ነው። ያው እነሱ ታውቃላችሁ፣ ብዙ ጊዜ አንዱ ከጠመዳችሁ ሁሉም አብሮ ነው የሚጠምዳችሁ። ለምሳሌ ሴትዮዋ ከጠመደቻችሁ ሁሉም አብሮ ነው የሚጠምዳችሁ። የምትወዳችሁ ከሆነ ሁሉም ይወዳችኋል፣ የምትንቃችሁም ከሆነ ደግሞ ሁሉም እንደዛ ሊነቅ ይፈልጋል እና ትንሹም ትልቁ ማለት ነው። እና እንደዛ እንዳይሆን ይሄ በቃ ተከባብራችሁ እስከ መጨረሻው ድረስ በሰላም ለመቆየት ከፈለጋችሁ በተለይ ሰላም ከፈለጋችሁ ማለት ነው። በሰላም እዛ ቤት ውስጥ እስካላችሁ ድረስ መቆየት የምትፈልጉ ከሆነ ከሰዎቻችሁ ጋር ከመዳም ጋር ከልጆቹ ጋር ምን አይነት ሰው መሆን አለባችሁ? በመጀመሪያ ደረጃ ለመከበር ከፈለግሽ አለመሳቅ ከነሱ ጋር እንደዚህ መገልፈጥ ምናምን አያስፈልግም። በመጀመሪያ ደረጃ በቃ ማለት ጨዋታ ይኖራል ማለት አንዳንዶች መዳሞች ከመጀመሪያውም በቃ በጣም ኮስታራ ናቸው፣ የታወቀ ነው። ብዙም አይቀልዱም ምናምን፣ ግን እንደዚህ የሚቀልዱ መዳሞች አሉ ታውቃላችኋ። የስለ ራሳቸው ስለታሪካቸው ሁሉ የሚናገሩ አሉ። አብረሽ ስትሰሪ ማለት ነው። ያው እዛው አብረው እያሉ ከእናንተ ጋር እየሰራችሁ ያለውን ነገር የሚያወሯችሁ እንዲሁም አንዳንድ ነገር ከዛ ማለፍ ብሎ በቃ ቀልድ ሁሉ እንትን ማድረግ የሚጀምሩ አሉ። የታወቀ ነገር ነው እና እናንተ ምንድን ነው ማድረግ ያለባችሁ? ማንኛውም መዳም በቃ በተለይ እንደዚህ ሳቂታ ተጫዋች ምናምን ከሆነች በቃ እናንተም ኮስተር ነው ማለት ያለባችሁ። እናንተ ኮስተር ነው ማለት ያለባችሁ ምንድን ነው አሁን፣ እኔ እያልኩኝ ያለሁት ሁሉም መዳሞች ሳይሆኑ አንዳንድ መዳሞች። አይገባቸውም አንዳንድ አብዛኛው ማለት ይቻላል እንደዚህ ዝም ብላችሁ ገልፈጥ ስትሉ የሆነ ሳቅ ስትሉ ከእነሱ ጋር ጨዋታ ስታበዙ በሆነው ባልሆነው ነገር በቃ እንደዚህ መቀለድ ስትጀምሩ በቃ እነሱ ለእናንተ ያላችሁ እንትን እየቀነሰ ነው የሚሄደው። ለዛች ሰራተኛ ያላቸው ያላት ክብር እየቀነሰ ነው የሚሄደው። አጉል ስራ ራሱ ልታበዛ ትችላለች። ገንዘብ ራሱ በጊዜ ላሳጥ ትችላለች። በቃ ማለት ክብር አይኖራትም ለዛች ሴት። አንዳንድ ልጆች አሉ በቃ እንደዚህ ፊት ትንሽ መዳሞች ፊት ሲሰጧቸው በጣም ላፊ በቃ የሚሄዱ አሉ፣ እርቀው የሚሄዱ በቃ ከእነሱ ጋር መሳቅ መጫወት ይፈልጋሉ የሌለ የሆነ ልክ ሰራተኛ አይደለሁም አይነት ነገር የሚጫወቱ አሉ። ደግሞ አንዳንዶች የምር እኔ ያየሁትን ነገር ነው ልክ በቃ እሷ ስትቀልድ አብረው እየቀለዱ እየሳቁ በጣም በቃ እንትን የሚሉ አሉ፣ እራሳቸውን የሚያቀሉ ልጆች አሉ። እና እንደዛ መሆን የለበትም። መከበር ከፈለሽ ከማዳምሽ ጋር አለመቀለድ ከመጀመሪያውም ጀምሮ አንድ አይነት ጸባይ፣ አንድ አይነት ባህሪ ማሳየት አለብሽ። የሰው ልጅ አብሮ ሲኖር መሳቅ መጫወት አለበት። ከመስሉ ጋር ነው መሆን ያለበት እኔ እንደሚመስለኝ ማለት ነው። ከምስላችሁ በቃ ማለት ከነሱ ጋር አያስፈልግም። መጨረሻው አያምርም። በጣም በጣም ነው የሚጎዳችሁ መጨረሻ ላይ ማለት ነው። አረቦች እንትን አይደሉም። በጣም ተለዋዋጭ የሆነ ባህሪ ስለሆነ ያላቸው እንትን ማለት የለባችሁም እና ቀልድም አያውቁም አንዳንድ ጊዜ እና ሌላም ችግር ሊፈጥሩ ይችላሉ። እናንተ ቀል ባበዛችሁ ቁጥር የሆነ ነገር ብትናገሩ ተሳስታችሁ ወይም ደግሞ አይጎዳትም፣ በቃ እኛ ምን በጣም ተላምደናል፣ በጣም የምናወራ ሰዎች ይችላል ምናም ብላችሁ ነገር ስትናገሩ የማይሆን ነገር ነው። እነሱ ሄደው ነው የሚያወሩት፣ ያለውን ነገር ሁሉ ሄደው ያወራሉ። ከዛ በኋላ ቤተሰቡ ጠቅላላ ተገልብጦ እናንተን ጥምድ ነው የሚያደርገው። እንደ በቃ ስራችሁንም በሰላም ተረጋግታችሁም እንዳትሰሩ ያደርጋችኋል እና ኮስተር ማለት ማለት የገባችሁት ለስራ ነው ስራችሁና፣ ስራችሁ ንቀት ሲያድርባቸው ማለት ነው። ሀታ ቁጭ እንድትሉም አይፈልጉም የሆነ አይደለም። ስራችሁን ጨርሳችሁ እንኳን ልቀመጥ ብትሉ ብዙ ጊዜ ፈቃደኛ የሆኑም ግን፣ ኮስታራ ከሆንሽ ከመጀመሪያው ከነሱ ጋር ማትሳፈጪ ከሆነ ያለውን ነገር የሆነ ነገር እላፊ ነገርም ሲኖር አይሆንም የምትይ ከሆነ እና ራስሽን የምታስከብሪ ከሆነ አይዳፈሩሽ መዳሞች፣ ራሳቸው አረቦች ኮ ይፈራሉ። እንደዛ አይነት ሰራተኛል ማለት ነው፣ ያከብራሉ፣ እስከ መጨረሻው ድረስ። እንደዛ መሆን አለብሽ። መጫወት ከሆነ የሆነ አለ አይደለ? ቀለል ያለ ነገር ራሷ ከጀመረች የሆነ ቀለል አርገሽ በትንሹ ማለት ነው እንጂ እንደዚህ በጣም ከከከ እያልሽ እየሳቅሽ ምናምን፣ እኔ በጣም የታዘብኳቸው ልጆች ስላሉ ነው። እና መጨረሻው አያምርም በጥል ነው የምትለያዩትን። ምክንያቱም ያቺ ሰራተኛም የለመደችው ከእሷ ጨዋታ ስለሆነ አንድ ቀን ተነስታ ፊቷን ስብዘበዝፍባት ትረበሻለች። ያቺ ሰራተኛ ራሷ ዛሬ ደግሞ ምንና ነው? ለምንድን ነው እንደዚህ የሆነች? ምን አድርጌ ይሆን ምናምን ምናምን አታ በራሷ ጉዳይ ማለት ነው እንደዚህ በራሷ ጉዳይ እንኳን ሆኖ። እንትን ተኮፍሳ ቢሆን ወይ በራሷ ነው በዚህ በሰራተኛ ነው የሚመስላት። ሰራተኛዋ ትጨነቃለች፣ ምክንያቱም ሁልጊዜ ከእሷ ጋር ጨዋታ ነው የለመደችው። ስለዚህ እንደዛ መሆን የለበትም። መከበር ከፈለግሽ በብዙ መንገድ መከበር ከፈለግሽ፣ ኮስተር ብለሽ ስራሽን በጥንቃቄ መስራት ነው ያለብሽ። የቻልሽውን ያቅምሽን ትሰሪያለሽ። ከአቅምሽ በላይ ከሆነ ደግሞ ረፍት እያደረግሽ እንደዛም ማስለመድ አለብሽ። አረቦች ጋር አትሳቂ፣ አትጫወች። እኔ እንደሚመስለኝ ማለት ነው እና እንደዛ ሲሆን ሁሌም እውነት ነው የምላችሁ፣ ያከብሯችኋል። በቃ መዳሟ ብቻ አይደለችም፣ ህት ወንድሞቿ፣ ምና የሚመጣው ሁሉ ቤተሰብ ለእናንተ ክብር ይኖረዋል። ብቻ ቀጥ ብላችሁ ስራችሁን በሀቅ ለመስራት መሞከር ነው። በሀቅ ስራችሁን ለመስራት መሞከር ብቻ። በቃ እንደዛ ሲሆን የሆነ ሰላም አግኝታችሁ ሁሌም ተመሳሳይ ነገር ይሆናል። ተመሳሳይ ነገር እንትን ይሆናል እና ሁሌም ሰላም አግኝታችሁ ትሰራላችሁ ያው መቼም መዳም እየተቀያየረች እንደዚህ አንድ ቀን ደና አንድ ቀን መጥፎ እየሆነች መስራት በጣም ነው እንትን የሚለው ታውቃላችኋል። እና ንቀት ነው የምታተርፉት። እንደዛ የምታደርጉ ልጆች አትሳቁ ለማለት ፈልጌ ነው፣ ብዙም አትሳቁ እላፊ። በቃ መሳቅ መጫወት ካለባችሁ ከሰራተኞች ጋር ከእናንተ እንትኖች ጋር ነው ማድረግ ያለባችሁ። እና አረብ ብዙም ጊዜ አስተማማኝ አይደለም። ስለዚህ ይህንን ለማለት ነው በቃ ይሄን ለማለት ነው። ኮስተር ማለት ጥሩ ነው፣ ይጠቅማል። ስራችሁ ላይ ትኩረት ማድረግ፣ ስራችሁን በሀቅ ለመስራት መሞከር፣ የቻላችሁትን በቻላችሁት ያህል እንትን ለማለት መሞከር እና የዛን ጊዜ ያው አላም ያው ይረዳችኋል። ብዙ ነገር እንትን ይልላችኋል ማለት ነው። በሰላም መቀጠል ትችላላችሁ። በነገራችን ላይ እንዲህ ስትሆኑ እነሱ አረቦች ብቻ አይደለም አታም የሚመጡት ሰራተኞች ሁሉ በቃ ላንቺ ክብር ይኖራቸዋል እኔ ማትገለፋፈጭ ከሆነ ማለት ነው። እነሱ እኮ ያው የታወቀ ነው። ፊት ለፊታችሁ እንደዚህ እንትን ይላሉ ምናምን ምናምን፣ እነሱ ራሳቸው ጀምረውት፣ ግን እናንተ መጫወት ስትጀምሩ፣ እነሱ ራሳቸው ሄደው ከጀርባ የሚሉት ነገር ብዙ ነው። ግን ያቺ ሰራተኛ ይመስላታል አይደለም። ይቺ እኮ ልሳኗ ጠዊል እኮ ናት ነው የሚሉት። ይቺ ልሳኗ ጠዊል እኮ ናት ማለት ላሷ ረጅም ማለት ነው። ያው ለማታውቁ ልጆች ማለት ነው እችኮ ልሳናው ጠቢል በጣም በጣም ከባድ ሰው ናት። ዝም ብላ መለፍለፍ ነው በቃ ዝም ብላ በቃ እንደዛ ነው የሚሉት። እኔ ስላየሁኝ ነው በሌሎች ልጆች ማለት ነው። ስለዚህ እንደዛ ነው መሆን ያለበት። በቃ ባክትራም ለመስራት ከፈለጋችሁ ማለት ነው። ለማንኛውም የዛሬው ቪዲዮ ይሄን ይመስላል። ላይክ አርጉ፣ ሰብስክራይብ አርጉ። ጠቃሚ ጠቃሚ የሆነ ነገር ነው ይዤ የምመጣው ማለት ነው። እሺ ስለተከታተላችሁ፣ እኛ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው።